እጅ ሊኖርበት ይችላል። እህታችን በድንገት ነው የሞተችው እያሉ ያው ሊሆን ይችላል። ምክንያቱም ሰውየው ታውቃላችሁ፣ የሆነ የገንዘብ እንትን ስላለበት አያደርግም ብለን አናስብም። እንደዚህ የሆነ ነገር ፍንጭ ነገር ሲመጣላችሁ ሰውየው አያደርግም የሚል እንትን አይመጣላችሁ። ምክንያቱም ያደርጋል። መቶ ፐርሰንቱን የምነግራችሁ ያደርጋል። ገንዘብ ብቻ ነው የሚያሳድደው ምንም ጥርጥር የለኝም እንደሚያደርግ ማለት ነው። እንግዲህ እህቷ ሙታ ልጅቷ እህቷ ሙታ እንኳን የመስፍን ሚስት የተባለችው ሚስት እንኳን አይደለችም። ያው ሚስት እንበላት፣ ግን እህቷ ሙታ እንኳን ልቅሶ እንኳን አልደረሰችም። ቀብሯ ነው የምትለው ሲጀምር ደግሞ ምንም ሳትታመም እንግዲህ በመጀመሪያ የመስፍን እጅ እንዳለበት በደንብ ያስታውቃል። ምክንያቱም የእነሱ ልክ እንደ ማህሌትና እንደ ናቲ፣ እንደ ወንድሟ ገንዘባቸው የእናት ያባታቸው ድርጅት ሙሉ በመስፍን ስም አዙራባቸው እህታቸው እንግዲህ በየሄዱበት ከዛም በኋላ እንግዲህ እህታቸው በድንገት እንደ ሞተች ይቺ ደግሞ እንደ ሚስቱና መስፍንጋ የቀረበችው ልጅ ደግሞ በድንገት እንደተሰወረችባቸው ነው እንግዲህ፣ ሂድ መተው የሚናገሩት ማለት ነው። ያው ስት እንትን ስትሉ የሆነ ስታስቡ ማንም ሊያደርገው አይችልም። ይቺ ልጅ ሰው ሳይታመም እኔ እንጃ ይውነት አይደለም። ገንዘብ የሆነ ንክኪ ያለበት ይቅርና መስፍን ለምንም እንደማይመለስ ታውቃላችሁ። ሰውየው እንደ ሰው ሳይሆን እንደ እንስሳ ነገር ነው ሚንትን የሚለው። እውነት በድን እንስሳ ታውቃላችሁ። ልክ እንደዛ ነው። እና ምን ባላት እሱም ገሏት ሊሆን ይችላል። ምንም ነገር ማለት ያው አሁን ይህን ጉዳይ ከያዙ እነሱም የልውልን ቪዲዮ ስለሚያይ ነው ልውል ጋ መጥተው ይህንን መረጃ የሚሰጡት እንግዲህ ሲጠራ። እህታቸውስ የመስፍን ሚስት የተባለችው በምን አይነት ሁኔታ እንደሆነች ይደርሱበታል። እያንዳንዱ ከነዘላለም ዘላለም ወይም ልውል ምንም አይነት መረጃ እንደማያመልጥ ታውቃላችሁ? በውሸት አሁን ደግሞ መስፍን ከሀገር ወጥቷል እያሉ የተያዙትን ልጆች በካሜራማኑ በዘላለም ካሜራማን ባለፈው ናት ሲገኝ የተጎዳው ልጅ ማለት ነው በእሱ የመጣ እነሱን እያንዳንዳቸው እንግዲህ እያሳደደ ዘላለምም እያያዛቸው ምስጢርም የሆነ ብቻ ስለመስፍን ብዙ ነገር እያወሩ ነው። ደግሞ አንድ የመስፍን ቀኝ እጅ ያ ሁሉም የመስፍን ተላላኪ ታውቃላችሁ። ሁሉም እንትን ናቸው። ይሄ ነው ይሄ ነው የምትሉት ነገር የለም። ብዙ ናቸው በቃ ቁጥር። ማለት የሚመጡትም የመስፍን ቀኝ እጅ ነው የሚመጣውም የመስፍን እንደዚህ ነው። ስለዚህ ምንም አይታወቅም። ዛሬ ደግሞ እንግዲህ እየተያዘው ምንድን ነው መስፍን ከወደ ውጭ እንደሄደ። እኔ ይሄዳል ብላችሁ ለማሰብ ይከብዳል። ምክንያቱም ፕሮሰሱ ከሁሉ ነገር ፓስፖርቱ፣ ምኑ ልውል ጋ ነው ያለው የመስፍን ማለት ነው። እንዴት ወደ ውጭ ሊሄድ ይችላል? ይቺ ልጅስ ሚስት ብሎ የእንትን ያላትን ልጅ የት አስቀምጧል? ሊሆን ይችላል እንግዲህ የእናት አባታቸውን ድርጅት ሙሉ እንትን ሀብቱን በዚህ ሰይጣን መስፍን ስም አዙረዋለች ነው የሚሉት። እንግዲህ እነዚህ እህቶች እንደሚሉት ግን ስታስቡ ማለት ሴት ልጅ አንዳንድ ጊዜ ፍቅር ፍቅር ፍቅር እሱን ለፍቅር አይደለም። እውነተኛ ሚስት ቢሆን እኮ ባል እንደ ሚስት እንደ እንትን የሚፈልጋት ቢሆን በስነስርዓት አግብቶ ልጅ የሚፈልግ ይሄ ሰውዬ ገንዘብ ብቻ ነው እንጂ ልጅ መውለድ ራሱ አይፈልግም። እንደምታዩት ባለፈውም ከመሀሌት ጋር የሱ ልጅ ነው ብላለች። የሱን ያስወረደኝ የመስፍን ልጅ እንትን ብዬ ነበር ምናምን እያለች መሀሌት ስታወራ ሰምታችኋል? እና ሰውየው ገንዘብ ብቻ እንጂ ስለ ልጅ ምናምን ልጅ የእግዚአብሔር ስጦታ ነው፣ ግን እሱ ግን በገንዘብ የሚገዛው ይመስለዋል። ያው ብር ስላለው ሁሉም ነገር በቃ ጭንቅላቱ ስለተደፈነ ሰውየው እሱ ብር ካለው በብሩ ልጅም ልክ እንደ እንደ ሌላው እንደሚያራምዳቸው ልጅ ሰዎች ልክ እንደነሱ የሚገዛ ይመስለዋል ይመስለኛል ሰውየው። ትንሽ ጭንቅላቱ እኔ አላቅም፣ እውነት እንደ ሰውም እንደ እንስሳም አረ፣ እንስሳስ ባለቤቱን ያውቃል እውነት፣ እንስሳ ባለቤቱን ያውቃል። እኔ ምን አይነት እርኩስ እንደሆነ አላቅም፣ ብቻ ከባድ ሰው ነው። እንግዲህ ይች ልጅ በምን አይነት ሁኔታ አስቀምጧት ሊሆን ይችላል። የእናት አባቷን ንብረት ይችኳን፣ ወዳ ፈቅዳ አፍቅራ ነው ሂዳ እንግዲህ የእህቶቿን ሁሉ እንትን ነው ለእሱ አሳልፈ የሰጠችው ከሷ አልፎ ደግሞ እህቷን አታለች። እህቷ እኳን ሙታ እንግዲህ ልቅሶ እኳን መታ አልቀበረቻትም ነው የሚሉት ሰ አሁን ላይ ደግሞ እሷ የት እንዳለች እኮን አያውቁም። ይሄ ነገር ትንሽ ያጠራጥራል። ያው መስፍን ሲጀመር የሆነ ነገር እንትን ሲሉበት መካዘን ቤት ነው የሚቆልፍባቸው ለምንም ነገር እንደማይራራ እንግዲህ የሚመጡት ሰራተኞችም እንዴት አድርጎ አስጠንቅቆ መቶ ሺ ብሯን እንደሚሰጣቸው በደንብ ስለሚያውቁ እነሱም በመከራ ተቀጥቅጠው ነው ምስንትን የሚያወጡት። ተመተው ወይ የሆነ ብቻ እንትን ተብለው እንጂ ዝም ብለው መቼም ስለ መስፍን ነገር አያወርም፣ ትንፍስ አይሉም። አሁን ይህቺ ልጅ በምን አይነት ሁኔታ እንዳለች ራሱ ምንም ያወቁት ነገር የለም። መስፍን የተባለው ሴጣን አግቷት ሊሆን ይችላል እንደ ሚስት አድርጎ። መቼም እሱ ሚስትና ልጅ ይኖረኛል ብሎ አያስብም። ምክንያቱም እንደምታዩ ገንዘብ ብቻ ነው እሱ የሚያሳድደው በህይወቱ ገንዘብ ካለ ትልቅ ነገር ለሱ ገንዘብ ስለሆነ ሚስት የሚለውን ልጅ የሚለውን ምንም ነገር የሚያስበው ነገር አይመስለኝም። ሶ ይሄ ሰውዬ አሁን ላይ ካያችሁት ዝም ብላችሁ ግራ ነው የሚያጋባችሁ። በጣም ግራ ያጋባል። ምን አይነት እኔ አላውቅም። እግዚአብሔር የሰይጣን እንትን ነገር ነው እግዚአብሔር የገያዘጸው ብቻ። አንዳንዴ ቋም ብለን ስናስብ ሰውየው እንደ እንትን ሳይሆን እንደ ሰውኛ ሳይሆን እንደ እንስሳ የሆነ አለ አይደል የለም እንትን ያለ እንስሳ፣ በቃ እንደዛ ገንዘብ ብቻ ነው የሚያሳድደው። ቢያንስ እንኳን እንደው ሰው እኮ ማለት እንደው ዝም ብላችሁ በሱ ቦታው ናችሁ ስታስቡ የሆነ ሰው የሚፈልገው ያክል ብር አላ፣ ቤት ካለው የሚኖረው የሚበላው ካለው ከዚህ በላይ ምንድን ነው? ይሄ ሁሉ ሰው ማሰቃየት፣ ይሄ ሁሉ ሰው የስንቱን ንብረት ነው ይሄ ሰው የሚሰበስበው? ስንቶች ናቸው ታግተው ያሉት? ስንቶች ናቸው? አረ እንደው እግዚአብሔር እግዚአብሔር እውነት እግዚአብሔር ይፍረድበት። የእውነት ይፍረድበት። የላይኛው አምላክ እግዚአብሔር ይፍረድበት። ይችን ልጅ አሁን ለማየት ያበቃችኋል። እነ ዘላለም አሁን ኬት እንደሆነ የት እንዳስቀምጣት ዙረው ዙረው እነሱ ይደርሱባታል። ምክንያቱም መስፍን የሆነ አግቷት ካልሆነ መቼም እህት ወይ እናቷ ልጅ ሙታ ዝም ብላ እንትን የምትል አይመስለኝም። እውነት የፈለገው ጸብ የለባቸው ምን የለባቸው፣ እንዴት ማለት ከባድ ነው። እሱ አግቷት ሊሆን ይችላል። ምክንያቱም ሰውየው የሆነ ገንዘብ እንትን ካለው በስሙ ስላዞረችለት ሌላ እንትን እንትን እንዳትልብ ሲል ያግታታል ወይ የሆነ ነገር ያው እንደምታዩት ነው ሰውየው መስፍን ነው ለምንም የሚመለስ ነገር አይደለም የምታሳዝነው ደግሞ የሞተችው ልጅ በጣም ነው የምታሳዝነው የእውነት እረ በስመ አብ በምን ቀን ነው እግዚአብሔር ይገዘዛው የሰው ሰይጣን የሰው አውሬ ርህራሄ የሌለው እግዚአብሔር ይመስገን ማህሌትና ናቲ ከዛ መርፌ ከዛ ሁሉ ስቃይ ተርፈው አሁን ላይ ተለያየ ሕክምና እየተደረገላቸው ከሉል እና ዘላለም እድሜያቸውን፣ እውነት ለእናንተ ቃል የለኝም። ክፉ ነገር አይንካችሁ። በየትኛውም ምትሄዱ እግዚአብሔር ክፉ ነገር እያያዝላችሁ። የእውነት ይሄ ሁሉ የእናንተ ውጤት ነው። ቢያንስ ከዛ ስቃይ ከዛ በየቀን መርፌ ከሚወጉ ቀላል ተረፉ። ማህሌትና ናቲ እግዚአብሔር ይወዳቸዋል። የእውነት እግዚአብሔር ይወዳቸዋል። ልክ እንደ ማህሌትና እንደ ናቲ እየተሰቃዩ ታስረው ያሉ እግዚአብሔር ይደረሰላቸው። ልክ እንደነሱ አይነት የእውነት ከእንደዚህ አይነት አውሬ ሰው የገጠማቸው ሰዎች እግዚአብሔር እንግዲህ የእውነት ሰውን ሰው እግዚአብሔር ሊረዳ ሲፈልግ ያው እሱ ወርዶ እግዚአብሔር ወርዶ አይደለም፣ መላእክት በሰው ይልክልሻ እና ልክ እንደ እነሱ እግዚአብሔር አምላክ ደግሞ እነሱ ያሉበትን የእውነት እንደው ልብ በጣም የሚያሳዝኑ እንደው ጠብቁ እንኳን ተብለው የሚታዩት የእንትኖቹ በሚያሳዝን ሁኔታ በጣም ሲያሰቃዩቸው እያንዳንዳቸው እያያችው ነው እንግዲህ ከመስፍን በምንም አይተናነሱም። ይሄ መቶ ሺ ሁለት መቶ ሺ የሚወረወርላቸው ውሻዎቹ ከመስፍን በምንም እንደማይተናነሱ እያያቸው ነው። በየንትኑ ረብስ ማአንፈስ ቅዱስ እግዚአብሔር ልቦና ይስጣቸው፣ ልቦና ይስጣቸው፣ ልቦና ልቦና፣ እንደ ሰው እንደ ሰው የሚያስብ ነገ ጠዋት እኔስ ምን ይደርሰኛል? እኔስ ነገ ጠዋት እንደዚህ ቢሆንስ ብለው የሚያስቡበት እንትን ይስጣቸው። እኔ ምንም እንደ ሰውኛ አይደለም የሚያስቡት። የእውነት መስፍንስ ተነክቶ ነው፣ አንዴ ተረግሞ ነው። ግን እንደው እነዚህ ጠብቁ የተባሉት እንኳን ምን አለ ቢራሩላቸው። ሰው በገዛ ንብረቱ በገዛ ሀገሩ እንደዚህ መሰቃየት አለበት? አቤቱ ጌታ ሆይ ይቅር በለን፣ ይቅር በለን እውነት። የኛስ ከፋ በጣም ከፋ። በየንትኑ የምንሰመው በየንትኑ በቃ፣ ሁል ጊዜ ሰላም ሰላም ሰላም ሰላምን ያስፍንልን። ሰው ደግሞ በሀገሩ እንደዚህ ሲሰቃይ ይከብዳል። የእውነት በሰው ሀገር መተሽ እንኳን በስነ ስርዓት ሰርተሽ ስራሽን ሰርተሽ ለውጥ ተለውጠሽ በራስሽ በላብሽ እንደዚህ ሌባ ሰው አሳዱ ምን ብሎ አይደለም ምንትን የሚል ከእንደዚህ አይነት አውሬ እግዚአብሔር ይጠብቃችሁ። ከእንደዚህ አይነት ሰይጣናዊ አስተሳሰብ